ሰላም፣ ሰላም ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁ? የማኪና የቤኪ ቤተሰቦች ደህና ናችሁ ወይ? እናንተ እኛም እንግዲህ ጠፍተናል። ሰው ሲጠፋ እንኳን መፈለግ አለባችሁ እናንተ። ቶሎ ቶሎ ቪዲዮ እየለቀቀን አይደለም እና በጣም በብዙ በስራ ምናምን ያለመመቻቸት ቪዲዮ እየለቀቀን አይደለም። ከዚህ በኋላ ግን ለመስራት እንሞክራለን ብለናል። ዛሬ መጥጦበት ዋና ለማ ምንድን ነው ቤኪን ሰርፕራይዝ ላረገው። ምንድነው ሰርፕራይዙ? ልደቱ ነው ዛሬ

እና ብዙ ነገር አላሰብኩበትም፣ ግን ትንሽ ነገር አድርጌ ቤት ሴሪሞኒ ነገር አድርጌ ልጠብቀው አስቤያለሁ። እስኪ አብረን እናያለን አክሽኑን ምን እንደሚል። ደስ እንደሚለው ተስፋ አደርጋለሁ። እና የዩቱብ ቤተሰቦቻችን ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናላችንም ይቀላቀሉ። ቪዲዮዎቻችን ደግሞ የምታዩት ኮሜንት ጻፉልን። እኛም እየጠፋን ስለሆነ

እናንተም ደግሞ እስቲ አበረታቱ። ሰብስክራይብ ያላረጋችሁም ሰብስክራይብ አድርጉ። እስቲ አክሽኑ እናያለን። አሁን እስቲ ኬክ ምናምን ልገዛ ሊወጣ ነው። እስቲ አክሽኑን አብረን እናያለን። ደስ እንደሚለው ተስፋ አደርጋለሁ። ቻው። እና የመልካም ምኞቴ መግለጫ ደግሞ ለባለቤት ልግለጽለት። ቤኪ እንኳን ተወለድክ፣ መልካም የልደት በዓል ይሁንልህ። ሺ ዓመት ኖርልኝ እላለሁ። በጣም ነው የምወድህ

መልካም ጊዜ ይሆንልህ፣ ዘመንህን የሰላሚ ፍቅር ያድግልህ። ምን ይልሃለሁ ምዱባ ላይ አመሰግናለሁ። ሰርፕራይዝ እንደምትሆን ተስፋ አለኝ። ሰርፕራይዝ ብዙ አልችልበትም፣ ግን በቃ ሰርፕራይዝ እንደምትሆን ተስፋ አለኝ። ላሙ ዴት ቤተሰቦቻችን እንዴት ናችሁ?

ቅድም እንግዲህ ነግሬያቸዋለሁ የቤኪ ልደት ነው ብያቸዋለሁ። በቤት ዝም ብዬ ትንሽ ነገር ነው ኬክና ገዘው፣ ኮኪሱ ምናምን ገዛው፣ ግን በትንሹ ሰርፕራይዝ ላርገው ቀኑን ለማስታወስ ብዬ ነው እና ምንም ስላልተመቸኝ ብዙ ነገር አላዘጋጀውም። እና በትንሹ ሰርፕራይዝ ላደረገው በእንደዚህ አይነት ሁኔታ ትንሽ የዲኮር ነገር ሰርቻለሁ ማለት ነው። እንግዲህ ሲመጣ ምን እንደሚያሳይ እናያለን ማለት ነው።

አብራችሁን ቆዩ። በድጋሚ ሼር ላይክ፣ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እስቲ እየመጣ ነው፣ ደውሎልኛል። ምን እንደሚያሳየ እናያለን ማለት ነው

እንዬ እንግዲህ እንደዚህ ተጨንቃሽ ልደቴን ስላከበርሽልኝ አመሰግናለሁ። በጣም ነው የምወድሽ ማርዬም ደግሞ በጣም ነው የምወድሽ። በጣም ደስ ብሎኛል። እውነት ለመናገር አልጠበኩም፣ ሳይሆን ያው ቀኑ ስለሆነ እውነት ለመናገር ቀኑን አውቀዋለሁ እና ግን እንደዚህ እንትን አላልኩም ነበር፣ ኤክስፔክት አላደረኩም ነበር ደግሞ እቤት አይደለሁም ብለሽኝ ስለነበረ

የምርም ቤት አይደለሽም ብዬ አስቤ ነበር። ቀድሜ መግባት ነበረ እኔ እና ሰርፕራይዝ ስላደረግሽ አመሰግናለሁ። እንግዲህ ተመልካቾቻችንን ደግሞ ላይክ፣ ፎሎ ስለምታደረጉ እናመሰግናለን። ስለምትከታተሉንም እናመሰግናለን። በጣም ነው የምውድሽ ረጅም እድሜ መኝልሻለሁ። በጣም ማፈቅረሽ። ማርጌንም ደግሞ በጣም ነው አርጌ የምውድሽ

ደስ ብሎኛል። በጣም እንግዲህ ኬኩን እንቁረስ።

እናንተ ጋ በመሆን ቤኪን ሰርፕራይዝ አድገነዋል። በጣም ያመሰገናችሁ። ተባብረን ነው ሰርፕራይዝ ያረግነ። ቤተሰቦችን አመስግናቸው። ደርሶኛል እግድ

የዩቱባችን ተከታታዮች እንግዲህ የመልካም ምኞታችሁን ደርሶናል። እንግዲህ በጋራ ተሳክቶላችኋል። ደስ ብሎኛል። አመሰግናለሁ። በጣም ኑይም። በጣም ነው ማመሰግነው። ኑርልኝ። ወድሻል። እኔም ወዳለው ውዴ። ሺህ ዓመት ኑርልኝ ይላለው። ስቲ የመልካም ምኞት መግለጫችሁን ኮሜንት ላይ ሀፒ በርዝዴይ በሉልኝ። ቻው።